መጽሐፍ ቅዱስ የያዝን ሰዎች አንደኛ ተሰሎንቄ ምዕራፍ አምስት ቁጥር አንድ ጀምሮ አነበዋለሁ። እንደዚህ ይላል፣ ወንድሞች ሆይ ስለ ዘመናት ና ስለ ወራት ምንም እንዲጻፍላችሁ አያስፈልጋችሁም። የጌታ ቀን ሌባ በሌሊት እንደሚመጣ እንዲሁ ይመጣ ዘንድ ራሳችሁ አጥብቃችሁ አውቃችኋልና። ሰላምንና ደህንነት ነው ሲሉ፣ ያን ጊዜ ምጥ እርጉዝን እንደሚይዛት ጥፋት በድንገት ይመጣባቸዋል፣ ከቶም አይወጡም። እናንተ ግን ወንድሞች ሆይ ቀኑ እንደ ሌባ ይደርስባችሁ ዘንድ በጨለማ አይደላችሁም፤ ሁላችሁ የብርሃን ልጆች የቀንም ልጆች ናችሁና እኛ ከሌሊት ወይም ከጨለማ አይደለንም። እንግዲህ እንግዲያስ እንንቃ በመጠንም እንኑር እንጂ እንደ ሌሎች አናንቀላፋ። የሚያንቀላፉ በሌሊት ያንቀላፋሉና የሚሰክሩም በሌሊት ይሰክራሉና፣ እኛ ግን ከቀን ስለሆንን የእምነትንና የፍቅርን ጥሩር የመዳንንም ተስፋ እንደ ራስ ቁር እየለበስን በመጠን እንኑር። እግዚአብሔር ለቁጣ አልመረጠንምና በጌታችን በኢየሱስ ክርስቶስ መዳንን ለማግኘት ነው እንጂ ቁጥር 17 እና 18፣ ሳታቋርጡ ጸልዩ፣ በሁሉ አመስግኑ፣ ይህ የእግዚአብሔር ፍቃድ በክርስቶስ ኢየሱስ ወደ እናንተ ነውና። አሜን፣ ሃሌሉያ። ዛሬ የምንካፈልበት ሐሳብ የመዳናችንን አለኝታ በጸሎት ነቅተን እንጠብቅ በሚል ነው። አሜን። አጠገባችሁ ያለውን ሰው የመዳንህን አለኝታ በጸሎት ነቅ ተጠብቅ በሎት። የመዳንሽን አለኝታ በጸሎት ነቅተሽ ጠብቂ በለዋት። እግዚአብሔር በኢየሱስ ስም አይኖቻችንን ይክፈት። ዛሬ በኢየሱስ ስም ማስተዋል ይሆን። አሜን። የእግዚአብሔርን ቃል እንደ እግዚአብሔር ቃልነት እንሰማለን አክብረን። አሜን፣ ሃሌሉያ። አንድ ሰው እንደዚህ አንድ የሚባል አባባል አለ። አክቹዋሊ ከትላንትና ተማር ዛሬ ደግሞ በተማር ከውኑር ነገን ደግሞ የተሻለ እንዲሆን አርጋ አስብ ተስፋ አድርግ የሚል አባባል አለ። አሜን። ከትላንትናው መማር ዛሬ ላይ ደግሞ በተማር ነው አሻሽለመ መኖር ነገን ደግሞ ተስፋ ማድረግ። አሜን። ተስፋው እግዚአብሔር ስለሆነ በምንም ሁኔታ ውስጥ ቢሆን የሚያስፈራን ሁኔታ፣ ግራም ያጋባን ሁኔታ፣ የሚከብድን ሁኔታ፣ የሚያስጨንቅን ሁኔታ ደግሞ የማይመችን ሁኔታ አሻግሮ ሃሌሉያ፣ ተስፋውን እግዚአብሔርን እያየ እየበረታ ከክብር ወደ ክብር ከከፍታ ወደ ከፍታ ይጓዛል ይሄዳል። አሜን። ኢየሱስ በቂ ነው ይበል የገባው ሰው አያልገባችሁ። ኢየሱስ በቂ ነው። ክብር ለመንፈስ ቅዱስ ይሆን። ሐዋርያው ጳውሎስ በዚህ ክፍል ላይ ካነሳሁት ርዕስ ጋር በተገናኘ ወይም ደግሞ ይህን ሃሳብ አጠቃልዬ ነው እንደ ርዕስ ያስቀመጥኩላችሁ የመዳናችንን አለኝታ በጸሎት እንድንጠብቅ የሚያስፈልገንን አምስት ነገሮች በዚህ ክፍል ላይ ያስቀምጥልናል። የመጀመሪያው የመዳናችንን አለኝታ በጸሎት ነቅተን እንድንጠብቅ የሚያስፈልገው ነገር አንድ ነገር መገንዘብ ነው። እሱ ምንድነው? የጌታ ቀን እንደ ሌባ በሌሊት የሚመጣ ነው። የጌታ ቀን እንደ ሌባ የሚመጣ ነው በሌሊት የሚመጣ ነው። ይህንን እወቁ ይላል። ድንገት ነው። ስለዚህ ይህንን አውቀን መዘጋጀት ነው ማለት ነው። በጥንቃቄ መኖር ነው ማለት የመጀመሪያ ጉ ከተወሰነ ጊዜ በፊት አንድ ራእይ አየሁ እና ያየሁት ራእይ፣ እግዚአብሔር ነገሮችን ሲገልጥ ያስፈራል እና ምንድን ነበር አየ ነበረው በጣም ትልቅ ሽር ጉዳይ ያለው እና በጣም ብዙ አገልጋዮች እመለከታለሁ። ትልቅ ሽር ጉድ ነው ሰርግ እንደሆነ ይገባኛል። እና በኋላ ነው ወደ ማስተዋል የመጣሁት ጌታን ራእይ የፈታልኝ ግን ሽር ጉድ ነው። በቃ ሁሉ ይሯጣል። በዚህ ገሮ አገልጋዩ በቃ ሙሽራው ሊመጣ ነው ሊመጣ ነው እየተባለ ሰው ሁሉ ሲዋከብ አየው። ብዙ ሰው ይዋከብ ነበረ። ብዙ ሰው ዝግጁ አልነበረም እና በጣም ያስደነግጥ ነበርና ምንድን ነው ጌታ ሆይ ብዬ ጸልይ ነበር። ጌታ ሕዝቤን አዘጋጁ የሰማችው ነው ሕዝቤን አዘጋጁ ነው ያለ። ለክርስቶስ ምጽአት መዘጋጀት ያስፈልጋል። አሜን ሁሉ ነገር የሚልበት ቀን አለ። ሁሉ ነገር ባለበት ሆኖ ለፍርድ የሚቆምበት ቀን አለ። ያ ቀን እየመጣ ነው። ይሰማል። እየመጣ ነው። ኢየሱስ ሊመጣ በደጅ ነው። ሙሽራይቱ ደግሞ ሙሽራዋን ልትቀበል መዘጋጀት አለባት። አሜን፣ ክብር ለጌታ ይሆን። በደሙ የገዛን ጌታ አለ፣ የዋጀን ጌታ አለ። ሀሌሉያ፣ ደሙን ያፈሰሰልን ጌታ አለ፣ አለ፣ ኢየሱስ አለ። ያች እንደ ሌባ ነው፣ ድንገት ነው። ምጥ ሲመጣ ምጥ የሚመጣበት ጊዜ ይታወቃል። ይታወቃል፣ ይታወቃል ወይ አይታወቅም? አይደለም፣ ድንገት ነው አይደለም ብዙ ጊዜ እንደሱ ነው ነገራችን። በጣም መጨረሻ ጊዜ ላይ ነው ሽርጉድ ጉድ የምንለው። አሁን ባህር ራሱ ዓመት በዓል ኢቭ ምናምን አንድ ቀን ሁለት ቀን ሲቀረው ከተማ ሁሉ በቃ አይደለም፣ ሰው በሰው በግ ሻ ዶሮ ሻ ምናምን በቃ ገበያ፣ ልብስ ሁሉ መግዛት የሚታየው አንድ ቀን ሁለት ቀን ሲቀረው ነው። ምን አለ ከሳምንት በፊት ቢገዛ? አስተሳሰባችን ሁሉ ሰርገኛ መጣ በርበሬ ቀንጥሱ። ዝግጅት የለንም። ቀድመን አንዘጋጅም። ፕላን አናደርግም። ቀድሞ የመዘጋጀት ህይወት የለንም። የሆነ ችግር ሲመጣ ነው ሐኪም ቤት የሚካሄደው፣ ሰው ሲያመው ቀድሞ አይታይም። እንደዚሁም ደግሞ ብዙ ሰው ወደ ጌታ የሚመጣው ነገሩን ከጨረሰ፣ ሩጫውን ከጨረሰ፣ በቃ ተስፋ ከቆረጠ፣ ሊሞት አንድ ሳምንት ሲቀረው ነው። አንዳንድ ወደ ጌታ የሚመጣ ዘመኑን ለዓለም ገብሮ፣ ለሰይጣን ገብሮ ማለት ነው። እግዚአብሔር ከዚህ ይጠብቀን። አሜን። ስለዚህ የዝግጅት ሊገዝ አይደለም ብዙ ምልልሳችን። ጌታ ግን እንደዚህ ያለን በማቴዎስ ምዕራፍ 24 ከ36 ጀምሮ ሲያስተምረን ስለዚያች ቀንና ስለዚያች ሰዓት ግን ከአባት ብቻ በቀር የሰማይ መላእክትን ቢሆኑ ልጅም ቢሆን የሚያውቅ የለም። ለዚህ ነው ሐዋርያው ጳውሎስ ይሄን ልጽፍላችሁ እናንተ የነቃችሁ ናችሁ ነው ያላችሁ። አሜን። የነቃኔ ያድርገን። አሜን። የተሻለ ተስፋ አለ። የተሻለ ክብር አለ ሐዘን የሌለበት ጩኸት የሌለበት እንባ የሌለበት ሞት የሌለበት ስቃይ የሌለበት መከራ የሌለበት አዲስ ስርዓት እግዚአብሔር እያመጣ ነው። አሜን ሃሌሉያ። ተስፋችን ኢየሱስ ሊመጣ በደጅ ነው። የምንጠብቀው ጌታ አለ። ሙሽራ አለን። ሙሽራ የሚጠብቅ ሰው አይዘናግ አሜን ነቃ ብለ ኑር በሎት። አጠገባቸው ነቃ ብለ ኑር። አንቃኝ እንጂ በሎት፣ አታዘናጋኝ በሎት። ነቅቼ መኖር እፈልጋለሁ። አሜን ሃሌሉያ። ሐዋርያት ሥራ ምዕራፍ 26 ላይ ነው የምታገኙት። ይህንን ሀሳብ ሐዋርያው ጳውሎስ ስለ አለኝታ የተናገረበት ለንጉሥ አግሪጳ በሰንሰለት ፊት በሰንሰለት ታስሮ በአግሪጳ ፊት ቀርቦ በነበረበት ጊዜ ምን እንደሆነ ሲነግረው፣ ቁጥር ሰባት ላይ ወደዚህም ወደ ተስፋ ቃል አስራ ሁለቱ ወገኖች ቀንና ሌሊት በትጋት እያመለኩ ይደርሱ ዘንድ አለኝታ አላቸው። ስለዚህም አለኝታ ንጉሥ አግሪጳ ሆይ ከአይሁድ እከሰሳለሁ። በጥንቃቄ ይኖራል። አሜን። በጥንቃቄ ይኖራል። ለምንድን ነው በጥንቃቄ የሚኖረው? ጠላት አለበት። ሊያስቀረው የሚፈልግ ሰይጣን አለ። የሲ ሊያሰናክለው የሚፈልግ ክፉ አለ። ዘላ ከዘላለም ደስታው፣ ከዘላለም ቤቱ እንዳይደርስ የሚዋጋው ክፉ አለ። ለዚህ ነው ጌታ ኢየሱስ ክርስቶስ በተደጋጋሚ ለሰባቱ አብያተ ክርስቲያናት የሚሰማ ጆሮ ያለው ይስማ ድል ለነሳው እያለ ሚያ ድል ለነሳው ጠላት አለብህ። ውጊያው ቀላል አይደለም። ከራስ ከስጋ ጋር ነው የምትዋጋው መጀመሪያ ከዓለም ጋር ነው ምትዋጋው ከሰይጣን ጋር ነው የምትዋጋው። ጠላት አለብህ። ሐዋርያው ጳውሎስ ጴጥሮስ ምራፍ 2 ምራፍ 1 ቁጥር 19 ሁለተኛ ጴጥሮስ ምራፍ 1 ቁጥር 19 ላይ ሐዋርያው ጴጥሮስ ሲናገር እንደዚህ ይላል፣ ከእርሱም ይልቅ እጅግ የጸና የትንቢት ቃል አለን ምድርም እስከ እስኪጠባ ድረስ የንጋትም ኮከብ በልባችሁ እስኪወጣ ድረስ ሰው በጨለማ ስፍራ የሚበራን መብራት እንደሚጠነቀቅ ይህን ቃል እየተጠነቀቃችሁ መልካምን ታደርጋላችሁ። አሜን። ይህን ቃል እየተጠነቀቃችሁ